ያለው ነገር አለ። ተወሩትን ተወራላችሁ፣ አያገባኝም። እናንተ መሀል ገብቼ ምናምን ተመክላት አልፈልግም። በችግር ጊዜ ወይ ታም የደረሰልኝ ሰው ላላወራ፣ እንደ እንደማንኛውም ሰው ሰላምታ ምናምን እንለዋወጣለን፣ እናወራለን። የተለየ ነገር የለም ነው ምን ብዬ ነው ጠይቀው? ጠይቀዋለሁ፣ ችግር የለውም እና ከቻልሽ ደግሞ ከዚህ በኋላ ማየት ላንቺ ማስረዳ ግዴታ የለብ። አስረዳኝ እንጂ እንዴ! ላንቺ ማስረዳ ግዴታ ብሩክ፣ የምትገርመኝ ማለት ነው። ዛሬም እያሳየችክ ደግሞ ለወሽ ምንትን ምንድነበረ አሁን ወሽመጥ የተቆረጠ ማለት ማለት ነው እንዴ! ዛሬም ልሸመጥ ትፈልጋለክ እንዴ? በቃ ሁል ጊዜ ለምንም ነገሮች መሸሽ ነው፣ በቃ ምርጫ የምታደርገው በቃ መሸሽ፣ መሸሽ፣ መሸሽ፣ መሸሽ፣ መሸሽ። ሰው ማናገር የሚባል ነገር አታቅ፣ መሮጥ እሷን በምታናገረህ መንገድ አንተ ለምንድን ነው ማታናገራት? እሷ እንደዛ እንኳን ይህን ፎቶ እንኳን መረጃ አይታ በስነ ስርዓት እያናገረችው ነው አይደለ? እሷ በምታናገረብህ አይን ለምንድን ነው ማታናገራት? ምንድን ነው ችግርህ ማለት ነው። ፎቶ የቆየስ ቢሆን ቢሆን ማስረዳን የሚጠበቅብህ ምን ጥላህ ጥላት ጥላህ መሄድ ነው የሚጠበቅብህ ብቻ ታማ ብቻ የምታሰብ ስለተጠየቀ ብቻ ያችንን ክን እያገኘ እሷን ለመውቀስና ለመስበር ለመጣል የምታደርገው ነገር ብሩክ ተገቢ አይደለም ማለት ነው። ለምን በጣም በተረጋጋ መንፈስ ሀይሚ እያናገረች ነው። በአንተ ምክንያት በጣም እየተሰደበች ነው። በአንተ ምክንያት ብዙ ነገር እያደረገች ነው እና ግን ዛሬ ላይ የተደበቀውን ፎቶ ሲወጣ ፋይል ሲወጣ እችናት እሷናት ይላክችልሽ ምናምን አይባልም ኖርማል ማለት ነው። እና ሰላም ሰላም! ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ሊንዳና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቪዲዮ ስጀምሩ በላይክ ጀምሩልኝ። ቪዲዮ ከተመቻችሁ ሰብስክራይብም ሼርም ኮሜንት ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ፈቅዳችሁና ወዳችሁ ስለምትከታተሉኝ የኔ ውድዶች፣ የኔ አበቦች፣ የኔ ፎንቃዎች ማለት ነውና ያው እኔ ታውቃላችሁ የይሚኔ ባብሶ የሀይሚ ነገር አይሆንልኝም፣ ማለት ነው እና እኔ ሴት ልጅ ስትሰበር ሴት ልጅ ቅስሟ ሲሰበር በጣም የምናድደው ማለት ነው። እና ለሱ ብላ ጥቁር በጥቁር እች በቀደምታ እንኳን ጥቁር በጥቁር ለጥፋ እንደዛ በድሮ ፎቶዎቿ እንኳን እያሸማቀቋት በድሮ ፎቶዎቿ በድሮ ቪዲዮዎቿ እንኳን ሊጥሏት ምናምን ሲሞክሩ ማለት ነው። እሷ ግን አልወደቀችም ማለት ነው። ኤኒዌይስ ዛሬ የመጣችበት ነገር በጣም ሲሰርባት የነበረው ሀይሚ ምንም ነገር ሳታገኝበት፣ ብሩክ ጥፋት እኮ የለውም። ማንኪኖች ደብዳቤ ጽፈሽ ሄድች ምናምን ነ የተባለችው ማለት እች ልጅ ይህ ፎቶ የአቺ ልጅ ብትልክላትም የድሩ ይሁን ያሁን ይሁን፣ በእርግጥ በሰውነቱ ፊዚካል ሊታወቅ ይችላል ግን በለበሰው ልብስ ሊታወቅ አይችልም ማለት ነው። ለምን? ዛሬ የለበሰውን ልብስ አካባቢ ተለይቶ ምን አይነት ልብስ እንደሚለብስ አታቀ ልብሴን ይ ማለት አችሚ ልብሶችን ይ ስቲ ዞር በለሽ ምናምን ማለት ነው እና አሁን ለምሳሌ ዛሬ በጥቁር ልብስል በኋላ ስቲ ነጭ ልብስ ልለብስ ትችላለ። ከእሷ ጋር ለመገናኘት ማለት ነው። የምትመልሰው መልስ ራሱ የሆነ ክብር የሌለው ነገር ነው እና በጣም ብታከብራት ሃይሚን ማለት ነገ ብትመታረቃችሁ እንዳለ ሆኖ እያለ ሌላ ነገሮችን ባቆሰቁስ ያ ሰውዬሽን የምታወሩትን ምናምን አውቄያለሁ እንዴ? የሰው ልጅ እኮ አንተ አሁን ላይ ተጣልተሃል፣ አረ ተጣልታችኋላለ እንደ ተጣላችሁ ነው የምታኮት። ሰው ያስፈልጋታል እች ልጅ ብቸኝነቷን፣ ህመሟን የሚጋፈጣት ሰው ያስፈልጋታል። እንዴ ከሰው ጋር የማትገናኝ ምለት ትላት ነው እንዴ? ወንድ መጣ ማለት ደግሞ ሌላ ነገር ታደርጋለች ወይ ሌላ ነገር እንትን ይፈጠራል ማለት አይደለም እንዴ? መጀመሪያ እኮ አንተ አልጠየካትማ። አልተረዳካትም። ልጇን እኮ አላዳመጥካትም፣ አልሰማካትም። እንዴ እንደዚህ ያን ያህል ፎቶ ማየት እንኳን ራሱ በጣም ነው የሚያመው ማለት ነው። ከምትወደው ሰው ጭራሽ ብላ ደግሞ ነገ አብሮ ከምትኖር ሰው ጋር እያሰበች ይሄን ፎቶ እያየች ለዛም፣ እስካሁን ራሱ መቻሏ ራሱ ሀይሚ ሆና ነው እንጂ፣ ሌላ ሰው ቢሆን ኖሮ ማንም አይችልም ማለት በቃ ማንም አይታገስም ማለት ወዲያው ነበር ኢቨን ለአንተ አሰበችልክ። ወደ ሚዲያ መውጣት አልፈልግም፣ ሚዲያ ላይ አይለጠፍም ይሄ ፎቶ አለች። ይሄ በጣም ጥሩ ነገር ነው ያደረገችው ሀይሚ ማለት ነው። ለምን በቃ ለደህንነቱም ሲባል፣ ለዛ ሰው ደህንነትም ሲባል የሚለጠፍ ነገር የለም። ነገር ግን ለራሱ ለግሉ አሳይቸዋለሁ አልክ። ስታሳይልህ ራሱ እሷ ናት እንዲላክችልሽ ምናምን እንደዚህ አይደለም የሚባለው። አየሁ ፎቶን ካየ በኋላ የሆነ ማስረዳት። ኦኬ መጀመሪያ ያኛውን መረጃውን አሳይ ምናምን ስትላት አላሳይ ችግማ ዛሬ ደግሞ መረጃውን ይዛ መታ። እሷ በሙሉ በሙሉ በመቶ ፐርሰንት ልታወራ ስትፈልግ ሙሉ ይዛ ብክ እጅ ከፍንጭ። ግን አንተ እሷን አዛር ላከችልሽ ማንም ይላክላት ምንም ይሁን ዋናው መገኘቱ ነው። እሷ ጋጭ አለ ስታሳየህ ደግሞ የሆነ እንትን ባለው መንገድ ነው መናገር ያለብህ። ክብር ባለው መንገድ ሪስፔክት ባለው መንገድ ነው ሰው ማናገር ያለብን፣ እንጂ እሷ ናት እንዴ ሀይሚ፣ ልብሶቼን ማየት ትችያለሽ ምናምን፣ እንደዛ አይባልም እንደዛ አይባልም ማለት ነው። በተቻለ አቅም ለመረዳት ሞከር፣ እሷን ለማናገር ሞከር፣ ተረዳት። ለምን እንደሆነ ታውቃለህ፣ ጥሉ መሄድ መፍትሄ አይደለም። ብዙ ጊዜ በሆነ ነገር ስትናገሩ ትውጉት እና ጥልሃት ነው የምትሄደው። አታዳመጣትም ከናካቴው ማለት ነው። እና ብትረዳት መልካም ነው፣ ብታዳምጣት መልካም ነው። እሷ እንኳን ብዙ ነገሮችን ለማለፍ እየሞከረች፣ አንተ ግን እንትን ለማለት ትሞክራለ የሆነ አለ አይደለም። እና ብሩክ፣ መሸሽ መፍትሄ አይሆንም። በተቻለ አቅም ነገሮችን ተረጋግተ ለማዳመጥ ለመስማት ሰውን ለማስረዳት መሞከር ጥሩ ነው። ለምን ብትል ያውን የሆነ እልህኝነት ነው። አሁን እሷ በተረጋጋ መንፈስ ስታወረቅ፣ አንተ ለመካድም ለመዋሸት ምናምን እየሞከርክ ለማስተባበል እየሞከርክ ነው። ምንም ነገር ቢሆን ከአንተ በፊት ስለተፈጠሩ ነገር ሀይሚ አይመለከታትም። ማስረዳት አለብህ። በግልጽ መናገር አለብህ። እውነታውን ለእሷ ማሳወቅ አለብህ ማለት ነው እና የሆነ ነገር ሲፈጠር ጥለባት ሄድ መልካም ነው። ለምን ተረጋግተ ወጣት ነክ ይገባታል፣ ትረዳለች። ስለሚፈጠረው ነገር ማስረዳት በግልጽ ነው። ለምን መሆን ያለበት ነገር ነው የሚሆነው። እሷና አንተ በጣም ብዙ መስዋዕት የከፈለች ሴት ናት። እውነት ነው፣ ያማል። ይሄ እንደማየት የሚያም ነገር የለም። ግን አንተ ያደረግከው ሁሉ ጊዜ ባለፈው ስንት ስትላት ምናምን ጥለህ ነው ለመሄድ የሞከርከው። ለማናገር ለማረጋጋት አልሞከርክም፣ እና ይህ ደግሞ ተገቢ አይደለም፣ ጥሩም አይደለም። እና በተቻለ ታቅም እንደ ወጣት ማስረዳት ይ ይሄ ይሄ ፎቶ እኮ መጀመሪያ የነበረ ነበረ አንድ በፊት የነበረ እንደዚህን ክልብስ ይሄ ይሄ ብትላ በጣም ኢማጂን በግልጽ በጣም ብታስረዳት የምትረዳ ሰው ናት እና እስቲ ከፍጽ የተማረ እርግጥ እርጋታ፣ ከፍጽ የተማረ ወይ ፍጽ ጋር በጣም ነው የሚግባቡት። ያው አንተ እለህ ምን ስላለበት እሷም እለህ ምን ስላለባችሁ፣ ምን ልትግባባ አልቻለችሁ? ምን በጣም ቀላሉ ነገሩን ያሳፍ ያካብዳችሁ ትልቅ ያደረጋችሁ ተማክ ነውና፣ ብሩኬ ጥለህም ይሄድ ተገቢ አይደለም። ስታናገራት ራሱ ካሜራ ይዘሽብኝና ትምጭ ምናምን ብለህ ውሻ ማድረግ አይደለም፣ ሰውን በግልጽ ማናገር ትሪት ማድረግ ነው ያለብህ፣ እንጂ የሆነ እንትን ለማለት አይደለም። ጀስት ጄጅ ምናምን ለማድረግም አይደለም ማለት ነው። እና በተቻለ አቅም ተረጋጋ፣ በተረጋጋ መንፈስ ለማውራት ሞከር ማለት ነው። እና ይሄ ለአንተ ጥሩ አይደለም ማለት ለነገ ለምትስታዩ ይሄ ቪዲዮ ይጸጽትካል። እና እንትን እንዲህ እኔም እንዲህን ቪዲዮ ይሰሩት ይህን እኔም እንዲ እንደዚህ ያደረግኩት ምናምን ትላለህ እና አንዳንድ ጊዜ ለምን ትናገሩ ለምን መልሳችሁ ጎረምሳሽ ምናምን ጀስት አሁን እዚያ ቦታ ላይ ጎረምሳ አላነሳችሁም? እሷ